ልምልጃ ለ ተብያለው ጃኒኳን ነበር ማቃት ወንዶችም አሉ፣ ወንድም አሉ። በነገራችን ላይ እነዚህ ትላልቆቹ ናቸው። እሺ ትናንሾቹ ደግሞ ከእነዚህ ታናናሾች አሉ። በእውነት ነው ምላችሁ፣ እንደ ቀልድ አትዩት። አሁን እንደ እኛ አሁን ይሄ ጆሲ በሚባለው ልጅ ወርድ ደግሞ በሌሎቹ እያሾፍን ሌሎችን ደግሞ ፕሮሞት ማድረግ ማቆም አለብን። እኛም ብንሆን እውነት ነው ምላችሁ ለለ የፈለኩት የጆሲ አለባበስ ለምሳሌ ጫማ የ6800 ዶላር ነው፣ አለ በእኛ ሲመታ ምቱት እያለ ቅድም ቪዲዮ ሲሰራ ነበረ። 800 ሽብር አካባቢ ነው። ስማ የዕለት ኩርሱን መብላት ያቃተው ማህበረሰብ ላይ መተህ እንዲህ አይነት እከክ የሆነ አነጋገር ስትናገር ሀይ ሚል እንኳን የለው። በእውነት ነው ምላቸው። በጣም ማዝ ነው ማለት ነው። ይሄ ፔሬድ በፔሬድ የሆነ ጫማ ስምንት መቶ ሺህ ብር የሚያወጣው ብሎ መጥቶ ሲያወራ ሀይ ያለ እንኳን አካል የለም። እኔ በመንግስትም አልፍርድም። የእኛ ማህበረሰብ ግን አንድ በእርግጠኝነት የምነግራችሁ መለስ አንዴ ምን ብሏቸው መሰላችሁ፣ ግብረ ሰደማዊን ፍቃድ ሲባል እኔ እፈቅድላቸዋለሁ፣ ግን እኔ ፈቅጄ ከዚህ ከአራት ኪሎ ስትወጡ ኃላፊነቱን አልወስድም ብሏል። የእኛ ማህበረሰብ እንደዚህ ነው። ትዝ እላችሁ እንደሆነ ቲክቶክ የዛሬ ስድስት ወር ነው ሰባት ወር እንዲህ አይነት ልጆች መጥተው ነበረ ፕሮሞት ሊያደረጉ እያሳደዱ ነው። ቀጥቅጠው ቀጥቅጠው እንዳይታረሙ አርገው ነው፣ እንዳይኖሩ እንዳይድኑ አርገው ነው እንትን የመለሷቸው። አሁን ቅርጻቸውን እንትናቸውን ቀየሩና መጥተው በቲክቶክ አዋርድ፣ በትላልቅ ኢቨንቶች የፋሽን ሾው እያደረጉ መጥተዋል። እኛ ስለነሱ እነሱ ፋሽን አይመለክተንም ማወቅ ያለባቸው ስለ ልጆቻችን ግን ይመለክተናል ትክክል ይመለከተናል። ትክክል እኔ ሁለት ልጆች አሉኝ። ልጄ አሁን ቲክቶክ ማየት ጀምሯል። እኔም ወጣት ነኝ፣ ሰላሳ ውስጥ ያሉ ወጣት ነኝ። ያው አምሶር እኔ እያልኩ ያለሁት ስለ ልጆች ተጨንቄ ነው ማውራው እንጂ ስለ ጆሲ፣ እዚህ ጋር እናት ቆይ፣ ምን መሰለ ወንድሜ፣ በጣም እኔም ልጆች ያራ ልጆች አባት ነኝ። ሶስቴ ልጆች አሉኝ። ይህ ልጅ ያደረገው ነገር በመጀመሪያ የምጠይቀው እናቱ ናት። እናቱ እንዴት አድርጋ ነው ያሳደገችው? እናት እንዲሳደብ ደግሞ ጴንጤ ነው። የሚገርማችሁ ነገር ይህ ነገር እችናት እናቱ ቆአንዴ በንትን ላድርገው እና እኔ ጥያቄ አለኝ። ለምን እንግዲህ እነዚህ ሰዎች ዲስፕሌይ የሚያረጉት ልክ እናታቸውን የሚያከብሩ ሴት ልጅን የሚያከብሩ እያስመሰሉ ከእናቶች አገር እየመጡ እዚህ ሶሻል ሚዲያ ላይ ታውቃለህ፣ ቤተሰብን ማምጣት በጣም በሚገርም ሁኔታ ብዙ ታውቃለህ፣ ፎሎወር ታገኛለህ። ሰው ያዝናል እናቱ በጣም የኢትዮጵያ ህዝብ እናት አክባሪ ነው አለ። እናቶቻቸውን ይዘው እየመጡ የሚጠቀሙ የሚነግዱ ሰዎች አሉና፣ ምን አይነት ጉዳይ ነው? አንደኛ ጴንጤ ነው ልጅ ሁለተኛ ጴንጤ ሆኖ የሚያደርገው ነገር አሁን እኔ እናት ሰድቦ ይሄደዋል ለምን ስለጠየቅ ነው የጠየቅነው ጥያቄ ምንድን ነው እንደ ምንድን ነው እንም አላልኩም አሰምቻችኋለሁ ምን ያህል በመልካም መንገድ እንደሄድኩት ግን እቺ እናቱ ናት እኔ እናቱን ነው የምጠይቀው እናቱ ሎጢ ነው የሚታየኝ ሎጢ ነው ሎጢ ብቻ አይደለም እነዚህ የሚያደርጉት ነገር እኮ ለ አንተ እናንተ በደንብ ስለማ ስላልት ይህን ጉዳይ አይነት አቃለ በእንግሊዝኛ መናገር አል ቶሎን የሚዘጉብን ምክንያቱም እንዲተላለፍ ይፈልጋል ኢትዮጵያ ምድር ላይ እንደዚህ አይነት ጉዳዮች በደንብ እንዲስፋፋ ይፈልጋል እንዲስፋፋ እየተደረገ ተቀባይነት ያገኘው እየሄዱበት ያለው ሃይማኖት ራሱ ጴንጤ ነው ይቅርታ አርጉል ለምን ለምን ተቀባይነት ስላለው እዚህ ሀገር ይጋባሉ ያገባሉ ፓስተሮች አሉ ሁሉ ነገር ታውቃለህ ሴቶችንም ሁሉንም የሚፈቅድ መንገድ ነው እና እኛ ቤተሰብ ስላለን ልጆች ስላሉ ልጆቼ እንደዚህ አይነት ጉዳይ እንትን እንዳይሉ ስለምፈልግ ነው። እንትን እያልኩት ያለት እዚህ ጋር ግን መጠው ምድን ያለው እናትን ሰድቦ ነው የሄደው። እናትን መሳደብ ማለት ምን ማለት ነው? ይህ ልጅ ለእናቶች ትናንትና ለፔሪድ ምናምን ነው ያለው። ውሸት ነው። ኦኬ፣ ሰው ይህም መታገል አለብን። እናቱን እንጠይቃለን። ያው እናቲቱ በዚህ ደረጃ ነው ያሳደግሽ ወይ? ምንድን ነው እያደረጉ ያሉት እነዚህ እናቶች አባቶች? ታያላችሁ ቲክቶክ ላይ አብረው ከነሱ ጋር የሚያደርጉትን ነገር እያደረጉ ምንድን ነው በዚህ ጉዳይ ላይ እጠይቃለሁ እናቱን አንዴ። ፎቶ እራስ ሰርቼ በእኛ ሙያ ምን የሚባል ነገር አለ መሰላችሁ? ማልበሻ የሚባል ነገር አለ። በጋዜጠኝነት እንትን ፕሮዳክሽን ስትሰራ ማልበሻ ይባላል። ለምትፈልገው እንትን፣ ለምሳሌ ፕሮፓጋንዳ፣ ዲፋሚሽም፣ ሌላም ኒውስ ሊሆን ይችላል። እየሰማኝ ነው? እየወዳብዬ እየሰማሁ ነው ያው በእኛ እኔ በጋዜጠኝነት ህይወቴ ፕሮዳክሽን ሲሰራ ለዲፋሜሽንም ለፕሮፖጋንዳም ለኖርማል ኒውስም የምጠቀመው ፕሮፓጋንዳ የሚባል ነገር አለ። ይህ ፕሮፓጋንዳ ምንድን ነው? እኔ ውሸትም ላውራ እውነትም ላውራ ገባ? እውነትም ላውራ ገባ? እኔ ለምፈልገው ነገር ማልበሻ ወይንም ደግሞ ማህበረሰቡ ያችን ብቻ ትኩረት እንዲያደርግ የማደርግበት ቴክኒክ ነው ይሄ። አሁን በነገራችን ላይ አስታውሱ፣ ባለፈው ሴቱ የሴት እግር ኳስ ተጫዋቾች አልችን እንትን ሌዝቢያ ምናምን ሲባል ያን ያጋለጡ ልጆች አካውንቶቻቸው ተዘጉ፣ ማይደረጉ ነገሮች ሁሉ ተደረጉባቸው፣ ማስፈራሪያዎች፣ ሌሎች ሌሎች ነገር ተደረጉባቸው። ዘንድ ደግሞ እኔ አሁን እየዳብንም ጥንቃቄ ማድረግ ያለብን ስሙ እንዳጠራ አሁንም ቢሆን እንትን ነው እነዚህ ሰዎች በነገራችን ማልበሻ ሰባት መቶ ሺህ የነበረኝ ፌስቡክ ዘግተውብኝ አውቋለሁ መፍራት ምናምን አያስፈልግም። የሆነ ፋክት የሆነ ነገር ፋክት ነው። አልገባም። ቢጄ ጃም አልገባም። ምን መሰለ ይህ አጀንዳ ስፖርት የሚደረገው በውጭም በውስጥ ብዙ እንትን አለ እና ደግሞ እንትኑን መቃወም ትችላለህ። አሁን ለምሳሌ ትችላለህ ቲክቶክ ነው እንጂ ቲክቶክ ነው እንጂ ላይክ ሲስተሙን ነው የማውራ ሲስተሙን ነው እንጂ በሕግ እንደፈለግን መቃወም ያደርገዋል አታክማ ያደርገዋል ምንም ስታወራ እንደ አሁን እኮ አንድ እሱ በል ስማ አንድ ሰው እስኪ አንድ ጫማ ኢትዮጵያ ውስጥ የገዝቱ እኔ እኔ ኢትዮጵያ ውስጥ ስድስት ሺህ ዶላር ነው እንጂ አለው ስድስት ሺህ ዶላር ኖ በእኛ ሲመነዘር ስምንት መቶ ሺህ ምናምን ብር ነው ነው ያ እሱ ምን ማለት ነው? ስማ ስምንት መቶ ምናምን ሺህ ብር የሚደረግ ጫማ ኢትዮጵያ ውስጥ የለም፣ የሚያደርግም አካል የለም። ገባ? እኛ ኖርም የሚባል ነገር እናውቃለን። አንተ የተለየ አጀንዳ ከሌለ በስተቀር የተለየ ፕሮፓጋንዳ ልዘራ ወይ ግብጽ ልካ ወይ የኢትዮጵያ ጠላት የሆነች ወይ ኤርትራ ልካ ወይ ሳምቲንግ እንደዚህ ካልሆነ በስተቀር ኢትዮጵያ ውስጥ የስምንት መቶ ሺ ብር ጫማ አርገህ ምናምን ልትመጻደቅብን የምትችልበት ምንም እንትን የለህም፣ ሞራልም የለህም። ልታደርገው ትችላለህ፣ መብት ነው። በገዛ ገንዘብን አላስገድድም። ነገር ግን ስፖንሰር ያደረገ አካል ማን ነው? ብራዘር፣ ማን ያደረገ ማን ነው? የስመቱ ምናም ሽብር ጫማ አለ ኢትዮጵያ ውስጥ ገብተ አማል ያለ ማን ነው ነው ትልቁ ጥያቄ እሱ ነው። ሁለተኛ ከዚህ በፊት አስታውሳችሁ ከሆነ በሴት እግር ኳስ ተጫዋቾቻችን እንትኖች ሲደረግ ያን ያጋለጡ አካላት እንትን አንድም በዘር ሁለትም በገንዘብ ሶስትም ደግሞ በምናምን ሲያስፈራሯቸው አካውንቶቻቸውን ሲዘጉ ባን ሲያስደረጉባቸው ነበረ። እዮዳብም ከዚህ በፊት ያው ገጥመዋል ብዬ አስባለውና እያወሩ ያለውት ስለ ምናምን ቲክቶክ አዋርድ አይደለም፣ ኢትዮጵያን እንዴት እናዋርድ ነው። በቃ ኢትዮጵያ አልቀበልም ብላለች። የኛ ባህል፣ እምነት፣ አኗኗር እንደዚህ አይነት ነገር ነውር ነው። በጣም ሼም ነው። ሰማኔ ኢትዮጵያ ውስጥ ያልዞርኩበት የለም ያልሄድኩት ያረገጥኩት፣ የገጠር መሬት ያረገጥኩት የከተማ መሬት የለም። እሺ እኔ በኮንፊደንስ ማወራ ኤንድ በዶኩመንተሪ ስራዎቼ ከሀመር እስከ ምናምን ዞሬ ያቼ ሰርቼ አይቻለሁ። ብዙ ባህሎቻችንን አስተዋውቄያለሁ። እንዲህ አይነት ኖር ደግሞ አይተንም ሰምተንም አናቅም። ስማ እኛ በጣም ኖር የምንለው የሴት ልጅ ግርዛት ለምሳሌ፣ ኢትዮጵያ ውስጥ በጣም ልዩ የሚያደርገን የሴክስ ደ የሚባል ወይም ሴክስ በነፃ የምታደርግበት ሀገር ነበር። አሁን እሱን እንኳን በዶክመንተሪ ካወጣም በኋላ ኖር ተደርጓል። አይደረግም። እንደ ባህል የሚቆጠረው እንኳን ማለት ነው። አይደረግም። ኢቨን ኖር የምንለው ማለት ነው። ይህንን አንተ እዚህ ኢትዮጵያ ውስጥ ለማድረግ ምንም ሞራል የለም። ኢቨንፍ መገናኛ፣ ቄራ፣ ሜክሲኮ በቅርቡ እንኳን ቲክቶክ ላይ ገብታችሁ ቼክ ማድረግ ትችላላችሁ። እንዲህ አይነት አክት ያደረጉ ልጆችን ጠርተው ፈልገው ቀጥቅጠው አስተምረው ሁለተኛ እንዲህ አይነት ነገር እንዳይደረግ ተደርጎ ነበረ። እሱ ሲቀር አሁን ደግሞ በአዋርድ በምናምን ብለው መጡ። ይሄ ቴክኒክ ነው። ስለዚህ መሸወድ የለብንም። መንግስትም ቢሆን መንግስትም ቢሆን ይህን እንደ ቀልድ የሚያዩ ጉዳይ አይደለም። የሃይማኖት አባቶች እንደ ቀልድ የሚያዩት ጉዳይ አይደለም። እኛ ወጣቶች ነን። እኔ አሁን ቲንክ ከኔ ታናሽ ይመስለኛል። ሁን ጆሲ የምትለውም እኔ አላቅም፣ ቅርብ ይመስለኛል። ያገባም ትዳር ያለው አይመስለኝም፣ ስላልገባው ይመስለኛል። ነገር ግን ከኔ ታናሽ ቢሆንም ከሱ ደግሞ ታናሾች አሉ ስማ እኔ ቴዲ አዋሳ እነ መሳይ መኮንን ምናምን ጋዜጠኛ ሆኖ ሳይ በጣም ደስ ብሎኝ፣ የአዋሳ ልጅ ነኝ። እነሱን እያየሁ ጋዜጠኛ ሆኜ ምናምን በስራ ይኮራለሁ። ልጅ ሆኜ እነሱን እያየሁ ስላደኩ ይሄ ሰውዬስ ምን እያስተማረ ነው? ለሌሎች ሰዎች ነቃ እንበል፣ ደንገጥ እንበል። እነዚህ